ቀዳውል ቀደር ሲነሳ ብዙ በእምነት ውስጥ ያሉም ከእምነት ውጭ የሚያሉ ሰዎች ድንገት ብዥ የሚልባቸው የሚመጣባቸው ጥያቄ አለ። እሱ ምንድን ነው? አላህ ኦልሬዲ ጽፎት አዘጋጅቶት ከመጣ በኋላ እኛ መስራታችን ምን ለውጥ ያመጣል? እሱ ኦልሬዲ ጀሃነም ከሆንን ለጀሃነም ጽፎናል፣ ለጀነት ከሆንን ኦልሬዲ ለጀነት ጽፎናል። እኛ መስራታችን እኛ መቀየራችን እሱ በጻፈው ነገር ላይ ለውጥ የማያመጣ ከሆነ ምንድን ነው ይሄ ነገር የሚል ነገር ያመጣሉ። ኦኬ አንድ ሰውዬ ከዚህ በፊት ሙስሊም ያልሆነ ሰው ነው ይሄን ጥያቄ አቅርቦልኝ ነበር። መጀመሪያ እኔን ቀለበት ውስጥ ሊከተኝ ፈለገና ምን አለኝ እኔ አለኝ፣ ሳዲቅ ብሎ ጠራኝና፣ ሙስሊም ምንድን ነው ቀዳ ወልቀደር ሁሉ ነገር አስቀድሞ ተጽፏል ወይ አለኝ። አዎ፣ ሁሉ ነገር ቀድሞ ተጽፏል ተወስነዋል አላልኩት። ፈጣሪ አምላካችን አላህ ራሱ ያወቀውና ቀድሞ የጻፈውን ነገር ይቀይረዋል ወይ አለኝ። ሁሉ ነገር በሱ እውቀት ውስጥ ያለ ስለሆነ የአላህ እውቀትና ለውሃል ማህፉዝ ላይ የሰፈረው ነገር በፍጹም አይቀየርም አላልኩት። እቺ ነጥብ ያዘ። እንግዲህ ኋላ እንዳላመልጥ አስቦ ነው። አሁን ምን አለኝ? እኔ ብሰልም

አይለወጥም አልኩት። ታዲያ በዚህ ሰዓት ምን እንዳለኝ ታውቃለህ? ታዲያ እዛ አስቀድሞ እኔ ላይ ጀሀነም ብሎ ከጻፈ እዚህ ምድር ላይ ብሰልም፣ ሰላት ብሰግድ፣ ጾም ብጾም፣ ሙስሊም ሆኜ ብሞት ምን ይጠቅመኛል አለ። አሁን እዚህ ጋር የተሳሳተው ነገር ነበረ? እንደዛ ከሆነ እኔም አንድ ጥያቄ ላቅርብልህ፣ መልስ እንዲሆንህ አልኩት። ምን ሲለኝ አላህ በአንተ ላይ ውሳኔን ሲያስተላልፍ አስቀድሞ ጀነት ይሁን ጀሀነም የትኛው እንደሆነ ለይታ አውቀሃል ወይ? ጀሀነም ነው ያልከው ከምን ተነስተ ነው? አንብበህ ነው የመጣኸው ስለው ከሁለት አንዱ እኮ አይቀርም ማለት ነው። ትክክል ነህ ከሁለት አንዱ አይቀርም። በአኺራ ሁለት ዓለም ነው ያለው ወይ የጀነት ነው ወይ የጀሃነም ነው። ስለ አንተ ግን ቀድሞ የተጻፈው አላህ ዘንድ ቀድሞ የታወቀው የትኛው እንደሆነ ታውቃለህ? አታውቅም። ካላወቅ ለምን እዛ የተጻፈውን እዚህ ምድር ላይ ከምትሰራው ጋራ ለምን ታጋጨዋለህ? እዛ ልክ ጌታህ ጀሃነም ብሎ ወሰነብህ፣ እዚህ ግን አንተ ስራህ ሲታይ ግን የጀነት ሰዎች ስራ ነው፣ which means መልእክቱ መልክቱ ምንድነው? አላህ ሲወስን በዘፈቀደ እንጂ በእውቀት እንዳልሆነ መልክት ለማስተላለፍ ፈልጋል። በአንተ በባሪያው ላይ ጀሃነም ነህ ሲልህ ለጀሃነም የተገባህ ሰው መሆንህን እንኳን አላወቀም ነበር ማለት ነው። ለምን? ይሄው በተግባሩ ዓለም ላይ ስናይ፣ ሰልማሃል፣ ሰላት እየሰገድክ ነው፣ እየጾምክ ነው። ራስህንም ሙስሊም ሆነህ እንደምትሞት አድርገህ ነው እኔን ያቀረብክልኝ። ይህን ድርጊትህን ጌታ አላህ አያውቀውም ነበር ማለት ነው ጀሀነም ብሎ ሲወስን። ስለዚህ አሁን ያንተ ግንዛቤው ነው የተጋጨው። እንዲገባህ ግን አልኩት፣ መሆን ያለበት አላህ ለውሀል ማህፉዝ ላይ መሐመድ፣ አህመድ፣ ቶፊቅ ጀማል የጀነት ናቸው ብሎ ውሳኔ ያስተላለፈ ማለት እነ መሐመድ እነ አህመድ እነ ቶፊቅ እነ ጀማል ወደፊት ወደዚህ ዓለም ሲመጡ ሲፈጠሩ አላህ በሚሰጣቸው እድሜ ሰበብ ሁነው ኸይር ስራ እንደሚሰሩ የአላህን መንገድ እንደሚከተሉ እሱም በተውፊቁ በእስልምና ላይ እንደሚያጸናቸው ሐቲማቸውን ማስተካክሎ ሙስሊም አድርጎ እንደሚገድላቸው ያውቃል ማለት ነው። ስላወቀም ቀድሞ ምን አላቸው? የጀነት ነው አለ። ቀድሞ የጀነት ነው ብሎ መጻፉ የነሱ የጀነት ስራ ከመሰራቱ በፊት አስቀድሞ መጻፉ ሰዎችን እንደሚያውቃቸው ነው የሚያሳየው። ለውሐል መሕፉዝ ላይ የተጻፈው የአላህን እውቀት ይገልጻል እንጂ እኛ ፈቃድ የሌለን ሮቦት መሆናችንን አይደለም የሚገልጸው። እና አሁን ሰዎቹ ችግራቸው ምንድነው የሆነው? ኸይር ስራ ስራ አላህን ፍራና ለጀነት ራስህን አዘጋ አይ ሲባል አላህ አስቀድሞ ጀሃነም ከጻፈብኝ ልፋቱ ምን ያደርግልኛል? እምትመነዳው ቀድሞ በተወሰነብህ እኮ አይደለም ራስህ በሰራኸው ነው። አይ ቀድሞ የተጻፈው ሲባል እሱ የአላህን አው

አላህ የትም ስፍራ ሆኖ የተጠነቀቀ አቅሙ ባለው መንገድ ደግሞ የሰጠ ሰው ለገሪቷ ለጀነት እናዘጋጀዋለን። ሰው ሰበብ ነው፣ ተውፊቅ ደግሞ ከአላህ ዘንድ ነው። ማን ፕሮፖዝ አላህ ዲስፖስ አይደል የምንለው? አንተ ታስባለህ፣ እቅድ ታወጣለህ፣ ከግብ የሚያሳካና የሚፈጽም ግን ማን ነው? አላህ ነው። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። ከአንተ በኩል ጅሁድ ያስፈልጋል ትግል ያስፈልጋል። በእኔ መንገድ የሚታገሉትን ቅኑን ጎዳና ደግሞ እኔነኝ ምመራቸው ብሏል። ስለዚህ እኛ ቀድሞ የተጻፈውን ከማየት ይልቅ አላህ ጀነትን በረሐመቱ እንዲወፍቀን የበኩላችንን እንወጣ። አላህ ደግሞ በተውፊቁ የጀነት ብሎ ከጻፈልን በረሐመቱ ነገ ድሮ ከተጻፈውም ጋር አንድ ነበር ተብሎ ብንገናኝ የአላህን ሁሉን አዋቂነት እንጂ የእኛ ነፃ ምርጫ ትርጉም አልባ መሆኑን አያሳይም።